እኔ አብርሽን የምወደው በምክንያት ነው። ልናደድብህ፣ ልቆጣ እችላለሁ እንጂ ልጠላ መቼም አልችልም። እውነታው ይሄ ነው። እውነት ለመናገር እኔ አብርሽን ከመጀመሪያው ጀምሮ ዩቲዩብ አንድ ተብሎ ሲቆጠር ሰብስክራይብ አብር እየቆጠርኩ ሰው ስለሆንጉኝ የፈለገ ተአምር ቢሆን ልጠላው አልችልም። ምንም ነገር ቢያደርግ ግን እቆጣዋለሁ። አሁን እሱና ናሂን በቃ እቆጣለሁ። የሆነ ነገር ላድርግ እችላለሁ። ግን ልጠላቸው አልችልም በጣም ስለማውቃቸው ማለት ነው። እናም ሰላም ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ዛሬ በጣም አብርሽ ሁሌም ሁሌም ጥሩ ነገሮችን ይሰራል። ከሚዲያ ፊት ለፊትም ከሚዲያ ጀርባም ያልተነገረለት ልጅ ነው። አብርሽነቱ ስነግራችሁ ማለት ነው። ጎበዝ ነው። ምንም ወጥ ያለ ነገሮችንም እንኳን ቢሰራም ሰርቶ የሚሰጥ የሚያካፍል ልጅ ነው እና ዛሬ እንግዲህ ያደረገው አንድ ትልቅ ስራ ሰርቷል። ከሰሞኑም ያው ብዙ ዩቲዩበሮች በሱ ምክንያት እየወጡ ነው። ታውቃላችሁ፣ አብዛኛው ዩቲዩበሮች ሲባሉ በዙሪያቸው ሰው አያሳድጉም ብቻቸውን መንገብገብ ወይ ደግሞ የሆነ የሚያውቁትን ሰው አንድ ሰው ሁለት ሰው ይዘው መንጋተት ነው የሚወዱት እንጂ አዳዲስ ሰው እየፈለጉ አዳዲስ ሰው እየፈጠሩ መስራት አይፈልጉም። አብዛኞቹ ኢቨን ሲደወልላቸው እንኳን እራሱ የሚያወሩትና የሚናገሩት በጣም የሚደብር የሚደብር ቃላት ነው። ወንዶቹም ሌላ ነገር ነው የሚጠይቁት፣ ሴቶቹ ደግሞ ሌላ ነገር ነው። እና አብርሽ ግን በጣም የሆነ ለሚሰሩ የሚያደርገው ነገር በጣም የሚያስደንቅ ነው። እንደዚህ እየፈለገ ብዙዎችን እያወጣ ነው። እንግዲህ እንዳያችሁት አብርሽ እሱ ዩቱብ ተከፍቶለት ከመጣ በኋላ እነዚህ ሁሉ ከኋላ ያሉት የምታዩዋቸው በአዲስ መልክ፣ በአዲስ ስሜት፣ በአዲስ መንፈስ እንትን እያለላቸው ዩቱብ እየተከፈተላቸው ከስር ከስር እየመጡ ያሉ ዩቱበሮች ናቸው። ስለዚህ በጣም በዚህ አጭበጭብለታለሁ። እንዲሁም ደግሞ ከካሜራ ጀርባ ደግሞ ብዙ ሰዎችን ያግዛል ከስር አብሮ አደጎቹን የተቸገሩት በገንዘብ በምናምን በኢኮኖሚ መማሪያ ያቃታቸው ብቻ እንዴት ብዬ ልንገራችሁ እኔ ሰዎች አንዳንዴ ሳይነገርላቸው ተነግሮላችሁ ከምታረጉት ይልቅ ሳይነገርላችሁ የምታደረጉት ነገር ይበልጣል ምንም ቢሆን ለቪዲዮ ቢሎ እንደዚህ የሚሰራቸው ቪዲዮዎችም ሰዎችን ቢያናድዱም ግን አብዛኛው ሰው በደንብ የሚሄዱ ለምንድን ነው ሊጣላው ስለማይችል ነው ባለው ጥሩ ነገርና ባለው በሆነበት ነገር ማሰብ ስለሚፈልግ ነው ብዙ ሰው እና ዛሬ እንግዲህ ቪዲዮን ሳላረዝምባ ያለባችሁ ወይም እንድሳልልባችሁ መጀመሪያ ጉዳዩን ላስረዳችሁ ማለት ነው። በፎቶ ላይ የምታዩትን ወንድማችን የአካል ጉዳት ከመድረሱ በፊት የነበረውን ታሪክ እንግዲህ አብርሽ ሊስትሮ ስለሚሰራ ልጁ በዛ አጋጣሚና ቅስበት አይቶት ግን ደግሞ ቲክቶክ ላይ በጣም ታዋቂ ከሺህ በላይ ፎሎ የደረሰ ልጅና መስራት አቅምና ኃይል እንዳለው ስለተረዳ እንደምታዩት ሄዶ ይሄንን የመሰለ ቻናል ከፍቶለት ትናንትና ተከፍቶ ዛሬ አስር ሺ ሊገባ ነው በአንድ ቪዲዮ ማለት ነው። እኔ ግን በጣም ታዘብኳችሁ ቅመሞች የምታበረታቱት እናንተ በቃ ራቁቱን የመጣ የዘለለ የጨፈረ ነው ማለት ነው ይሄ ልጅ አሁን እውነት ከአብርሽ እንደው ኦዲንሶች እንደው መጥፎ ነገር ማየት የምትፈልጉት እንደው ሁለት መቶ ሺዎች ብትሆኑ ሁለት መቶዎቹ ጥሩ ነገር አትፈልጉም ሁለት መቶ ሺዎቹ አራት መቶ ምናምን ሺ እንትኖች ቁጭ ብላችሁ ሰብስክራይበሮች ኦዲንሶች ይሄ ልጅ ለምንድን ነው ሰብስክራይበር ያረጋችሁት እና ቤልን ምናምን እንደዚህ ጸምን የሚያሳዩትን ሰብስክራይብ ታረጋላችሁ እንደዚህ ግን ሰርቼ ልብላ ልለውጥ የሚለውን ግን ሰብስክራይብ አታረጉም። በጣም ታዘብኳችሁ። በአንድ ቪዲዮ እንደውም በአንድ ቀን ውስጥ ነበረ አስር ሺህ መግባት የነበረበት ይሄ ልጅ ማለት ነው። እኔ በሁለት አካውንቴ ፎሎ ሰብስክራይብ አድርጌዋለሁ፣ ሼር አድርጌለታለሁ። አይከፈልበትም። ትላልቅ ዩቲበሮች ደግሞ በአብርሽ የሚመጡ እንደዚህ አይነት ፖይንት ነገሮችን ይዘው የሚመጡ ወይ በችግር ወይ በአካል ጉዳተኝነት የሚመጡ ሰዎችን ደግሞ እና ትላልቅ ዩቲበሮች ራሱ እሱ ሼር ሲያደርግ ተከትላችሁ ሼር አድርጉ፣ አይከፈልበትም። ምን ትሆናላችሁ? እንዲህ ቅንነት ለራስ ነው። መልካም ማድረግ ለራስ ነው። ሁልጊዜ ብቻዬን ልብላ ማለት ደግሞ፣ ቅመሞች እየነቁ ነው። በነገራችን ላይ በዚህ ሰዓት እየነቁ ነው። ሁሉም የራሱን ዩትዩብ እየከፈተ ነው። አብዛኛው ዩቲዩበር የራሱን አብዛኛው ቅመሞች የራሳቸውን ዩትዩብ እየከፈተ ነው። በጣም ደስተኛ ነኝ እኔ በነገራችን ላይ። ለምን ሁላችንም አይታይለንም? ከፈለገ ማለት ነው ሰርቶ የሚያሰራ ለምሳሌ እኔ አሁን ሳያቸው ቪዲዮ ሰርቼ ሲሆን ርክት ትላለሁ በባዶ ሜዳ ሌሽ ለምን ይሆናል ተጋግዞ ማደግ የሚባለው ነገር አለ። እናንተ ደግሞ እኛ ስንሰራባችሁ ጠቀመም አልጠቀመም ሼር በማድረግ ብንተሳሰር ዩቲዩብ አልጎሪዝም ራሱ በደንብ ትስስራላቸው እነዚህ ሰዎች ተባብረው ይሰራሉ ይላል እንጂ የሚጎዳ ነገር የለም። ይጠቅማል እንጂ አይጎዳም። እኛ የእናንተን ስም በመለጠፍ የእናንተን ስም እንትን በማለት እየገነን የሚሄደው የእናንተ ስም እንጂ የእኛ ስም አይደለም። ምክንያቱም ቫይራል የሚወጣው መጀመሪያ የእናንተ ስም ስለሆነ፣ ስለ ዩቲዩብ አልጎሪዝም እንግዲህ ብዙዎቻችሁ ምናልባት ኦዲየንስ ነው የማያውቀው። ዩቲዩበር ግን በደንብ ያውቃል የትስስር ትስስር ደግሞ አሁን ያመጣው ደግሞ አንድ ነገር አለ። ምድር የሚባለው ብቻ እንደ ሜምበር ነው። ከታች ሜንሽን የምታደረጉት ነገር አለ። የቪዲዮ ስጭ ነው፣ ግን እኔ እስካሁን አላረግኩም። ተሳስሮ መስራት ያኛው ሰው አክሴፕት ካደረገላችሁ የሱስ ፎሎን ሰብስክራይብ እናንተ ጋር የእናንተ ሰብስክራይብ እሱ ጋር በመሄድ ተሳስሮ ማደግ ይቻላል። ስለዚህ እንደዚህ አይነት ልጆች ሲመጡ አበረታቱ፣ አግዙ፣ ደግፉ። በቃ ብቻ ልብላ አትበሉ፣ የምር ይህ አንዳንዴ መስገብገባችን ይጥለናል። የሚጠቅመን ነገር የለም፣ ይጎዳናል። ወይ ደግሞ አላስፈላጊ ቦታ የምንገኝበትን። እንደዚህ የተጎዱ የተቸገሩ፣ ራሳቸውን መለወጥ እየፈለጉ መለወጥ ያልቻሉ እህት ወንድሞችን መለወጥ ብንችል በጣም ደስ የሚል ነገር ላይ መድረስ እንችላለን ብዬ አስባለሁኝ። ያለበለዚያ ግን እንግዲህ እኔ ብቻ ልብላ ከሆነ መጨረሻ ላይ መውደቅም አለ የአገሬ ሰው ሲተርት ምን ይላል? ብቻውን የበላ ብቻውን ይሞታል ይላል። ከንግግሩና ና ብቻችሁን ለመብላት አትሞክሩ። ትላልቅ ዩቲዩበሮች እንደዚህ አይነት ነገር ሲፖሰት ሼር አድርጉ። ሌላው ደግሞ ከዚህ ልጅ የተማርኩበት ነገር ቢኖር እኛ ሙሉ አካልና ጤና ይዘን እንኳን ፈጣሪያችንን በቀን ስንቴ እንደምናማርረው እናንተ ማሰብ ትችላላችሁ አይደል? ቤተሰቦች ብዙዎቻችን የሆነ ነገር ጎደለብን ብለን ጤናችን እያለ ነገ መተካት የምንችለውን ነገር እያለ ግን ምንድነው የምናደርገው ጎደለብን ብለን እናማራለን። ይህ ወንድማችን ግን ትናንት እንደ ማንኛውም ሰው ሙሉ አካል የነበረው እንደኛ ሰርቶ ሮጦ መት ራሱ ማስተዳደር ቤተሰቡ ማስተዳደር የሚችል ሰው ነበረ። ነገር ግን ጉዳት አያማክርም። ይሄ አደጋ ሲደርስበት እጁን አጣ። ሙሉ አካልም እግር ማጣት አለ ምናምን ሞት አለ። እኛ በህይወታችን ላይ ምንይዛቸው የሚሽከረከሩ ተፈጥሯዊ ነገሮች አሉን። የሰው ልጅ ይኖራል፣ ያገኛል፣ ያጣል፣ ይሞታል በ እንደዚህ ነን። ግን ያንን አናስብም። ሁልጊዜ ነገሮችን የምናስበው በምንድን ነው? በቃ በራሳችን መንገድ ብቻ ለምን አልተሳካልኝም? ኖ ይሄ ነገር መሳካት አለበት አለበት፣ ካልተሳካ በአንገቴ ገመድ፣ እንደዚህ ብለን እናስባለን። ይሄ ትክክል አይደለም። ስለዚህ እኔ በተለይ ግሬሶች እማቃችሁ በመተባበር በመተጋገዝ የመጣውን ሁሉ ኢቨን እየሰደባችሁ እንኳን ሰብስክራይብ እንደምታደረጉ ነው ማቀው። ስለዚህ ይሄን ልጅ ሰብስክራይብ አድርጉት። በሁለት በሶስት ቪዲዮ 50 ሺህ መግባት አለበት በትንሹ ማለት ነው። ከዚህ በላይ መለወጥ ስላለበት ቲክቶክም ላይ እርግጠኛ ነኝ የፖስተውና በእርግጠኝነት አሪፍ ሰብስክራይብ ወደፊት ያመጣል ብዬ አስባለሁ። አብርሽም አይተውም በአንድ ቪዲዮ ዝም አይለውም አንዳንድ ነገሮችን ማኔጅ እያደረገ እያስተካከለ ያግሰዋል ብዬ አስባለሁ። እና ደግሞ አብርሽም ከዚህ በፊት ተናግሯል። እኔ ዩቲዩብ ቻናል ራሴ ከፍቼ ስሰጥ ነው የሚያስደስጠ በቃ ቤት ስከፍት ደስ ይለኛል ብሏል። እና አብርሽ በነካጅ እንግዲህ እኔም ኢትዮጵያ ስገባ አዲስ ቻናል ሰው ያላየው አገር ያላወቀው ፀሐይ ያልሞቀው ቻናል ከፍተ እንደምትሰጠኝ አምናለሁ። ያው መቼም ተከፍላችሁ አሁን አስባችሁታል። ያው አብርሽ ወንዶቹን እንኳን ብዙም ጊዜ ለድራማ እንትን አይላቸውም። ግን ወይ ደግሞ እንደዚህ አይነቶች ሴት ከመጣች፣ ያው ለድራማ ነው። ተስማማላችሁ? ቤተሰብ ኢትዮጵያ ስገባ ከሩት ጋር እንቦጣ ቦጥ። በስመ አብ ፈስቅዱ ሰራ። እኔስ ድፍረቱም የለኝ አሁን። እንደ ሄርሜላ እንደዚህ እየተረገጥኩ ልሰራ? በስመ አብ ጌታዬ፣ ማ እንደው ባፍንጫዬ፣ ማን እንደው ባንገቴ ካራ ብር። ባይሆን ቅረት ይበል እንጂ ማለት ነው፣ በዚ ልክ ሳይሆን አላለን። እንደነ ፍቅር ለብ ለብ ለብ ለብ ምናምን እንደዚያ። ኦኬ አንድ ሦስት አራት ቪዲዮ ትረገጡና ከዛ አንድ ሰሞን ይረሳል። አይ እኔ ግን ወይ አስታራቂ ወይ ደግሞ የሆነ ጥሩ ነገር እንጂ የመጣትን ፈልገው በእናንተ ዘንድ ጠባሳው ማለፍ አልፈልግም። ያደረግክ እንዲህ ለምንሰራው እንኳን ስንት ስም ነው የምትሰጡን። እንኳን አይደለም አግኝተናቸው አብረን ሰርተን ማለት ነው። ያው ማግኘቴ ይቀርም ብዬ ነው እንደማገኛቸው ስለማስብ ነው። እና ኢትዮጵያም ገብቼ እንግዲህ ደውዬ እንደት ናችሁ ምናምን ስለ አንቺ እንዲህ ካልሆነ ካለኝም ደግሞ አውጦች አሰጣላችኋለሁ። አብርሽ እኮ እንደምታዩት አደለም ኛኛኛኛ ብዬም ቢሆን እፈምሳለሁ ማለት ነው። አራኔስ እኔ ሲጀመር በነገራችን ላይ ማለት ዩቲበር አሁን የአብዛኞቹ ስልክ አለኝ፣ ግን ማውራት አልፈልግም። ምክንያቱም እኔ እንዲሁ እንዲሁ በአየር ላይ በወዳቸው ደስ ይለኛል። ለምስ ይበጣጠሱ ደስ አይለኝም። የሚበጣጠሱ ብዙዎቹ አብዛኞቹ በቃ ፈመስን ብለው የሚበጣጠሱ ስለሆኑ እንዲሁ እየወደድኳቸው ላይ ላዩን ቪዲዮአቸው ስለነሱ ቪዲዮ ብሰራ ይሻለኛል። ስልክ ደውዬ ወይ ካልመለሱ ሊ ወይ ካላነሱ ሊ መልሳቸው ጥሩ ካልሆነ እንደምናደድ ራሴን ስለማቀው በደፈናው በወዳቸው ይሻለኛል። ኢትዮጵያ ገብቼ ግን እንተዛዘባለን። እያንዳንድሽ ላገኝሽልሻለው። የማገኝሽ ለስራ ነው። በአንድ ድንጋይ ሁለት ወፍ ነው። ሁልሽንም ቢሆን የማገኝ ወቂ ሁልሽንም የማገኝሽ ለስራ ነው። አንቺም እያንዳንድሽ ወደ እኔ የትም ብትገቢ ለስራ ነው። እኔም ወደ እናንተ ለስራ ነው። ማለት በነፃ የሚባል ነገር የለም። ያ ማለት እኔም ዩቲዩቤን ባሳድግ እናንተም ዩቲዩባችሁን ቪዲዮ ታገኛላችሁ። ቢያንስ እኔ ቻናል ያድጋል፣ እናንተ ደግሞ ቪዲዮ ታገኛላችሁ። ምክንያቱም እኔ ጋር ያለ ኮንቴንት እናንተ ጋር ላይኖር ይችላል፣ እናንተ ጋር ያለ ነገር እኔ ጋር ላይኖር ይችላል። እና ዩቲዩበር ቲም ይፈልጋል። ቲም ብትፈጥሩ ጥሩ ነው። አሁን እነ ናሂ ጋር አሪፉ ነገር፣ አዳዲስ ሰው ነው የሚያመጡት። ዩትዩብ የሌለው ሰው ነው የሚያመጡት። ዩቲዩብ ያለው ሰው ቢሆንም ዝቅተኛ ዩቲዩብ እንደዚህ እርስ በእርስ ፌመስ ከፌመስ ሳይሆን ዝቅተኛ ዩትዩብ ያለው ሰው ወይም ደግሞ ምንም አዲስ ያልከፈተ ብዙ ጭንቅላቶ ስማርት የሆነ ብዙ አይዲያዎች ያሉት ሰው ስለሚኖር እነሱን ይዛችሁ ብታድጉ መልካም ነው። ለማንኛውም ይሄን ልጅ ሼር ሼር እያደረጋችሁ እንዲሁ ቲክቶክ ላይ ሌሎቹ ይዛችሁ እንደምታንዛርጡት ሁሉ የዚህንም ልጅ ይዛችሁ እያንዛረጣችሁ በቅርቡ ሀምሳኪ እንድታስገቡት በትህትና እጠይቃለሁ። ወንድማችን አሹ በርታ፣ ፈጣሪ ካንተ ጋር ይሁን። ከዚህ በላይ ከፍ ብለህ እንዳይህ ያብቃኝ። እወዳችኋለሁ። መልካም ጊዜ። እኔም ጋር ያላችሁ ቤተሰቦች ፎሎ ሰብስክራይብ አድርጉት። መልካም ጊዜ። ቻው ቻው።